ሰላም፣ እንዴት ናችሁ? በሰበር መረጃ ነው ወደ እናንተ የተመለስኩት። እንግዲህ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ እንግዲህ ደክሞኛል አገልግሎት ማገልገል አልቻልኩም ብለው እንደ ራሴ እንዲሾምላቸው ጥያቄ ሊያቀርቡ እንደሆነ ሰምተን ነበረ። በተለይ ትናንትና ማታ በዘመድኩን በይፋዊ ምንድነው የሚባለው የቴሌግራም ቻናሉ ገልጾት ነበር። ይህንን ተከትሎ እንግዲህ ዛሬ ቀኑን ሙሉ በርካታ ነገሮች እኔም አንዱ ዕለት ሶስት ዘገባዎችን በዚህ ዙሪያ ሰርተናል እና እንግዲህ ምንድን ነው የሰራንበት እንደ ራሴ እንኳን መሾም እንደሚቻል ከሕገ ቤተ ክርስቲያን ውጭ እንዳልሆነ ቅዱስ ፓትሪያርኩ ከጠየቁ እንደሚቻል፣ እና አገልግሎት ማከናወን ካልቻሉ እንደሚቻል ስንነጋገር ውለን ነበር። ይህንን ተከትሎ እንግዲህ የብፁዕ ወቅዱስ ፓትሪያርኩ ልዩ ጽህፈት ቤት የሆነው በይፋዊ የፌስቡክ ገጹ ላይ ዛሬ ማታ ማለት ነው ከአስራ ሁለት ደቂቃ በፊት ነው ምላሽ የሰጠው። እንግዲህ ምንድን ነው የሰጠው ምላሽ በጣም ደስ በሚል ነገር ነው የጻርቃን ከንፈሮች ምስክርነትን ያቀናሉ የሚቸኩሉ ምስክርን ግን ክፉ አንደበታለው የሚል መነሻ ቃል በማድረግ ነው መልእክት ያስተላለፉት። ይህ መልእክታቸው ምንድነው የሚለውን በስፋት እንመለከታለን። ያው ብፁ ቅዱስ ፓትሪያርኩ ምንም አይነት ደብዳቤ እንዳላስገቡ ምንም አይነት የጤና እክል እንዳልገጠማቸውና አገልግሎታቸውን በአግባቡ እያከናወኑ እንደሚገኝ ተገልጿል። ይህ በጣም እጅግ የሚያስደስት እና እጅግ ደስ የሚል ነገር ነው። ፓትሪያርካችን ብፁዕ ቅዱስ አቡነ ማትያስ ጤናቸው ደህና መሆኑ፣ አገልግሎት እያከናወኑ መስማታችን እጅግ የሚያስደስት ነው። በተለይ በኦርቶዶክሳውያን ልብ ውስጥ ከፍተኛ ቦታ አላቸው። እንደው ከብፁዕ ቅዱስ ፓትሪያርኩ ልዩ ጽሕፈት ቤት የወጣውን መግለጫ ላንብብላችሁና ከዛ አንዳንድ ነገሮችን እንነጋገራለን እንግዲህ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን ይላል። በስክሪኑ ላይ እንደምትመለከቱት እንግዲህ የጻርቃን ከንፈሮች ምስክርነትን ያቀናሉ፣ የሚቸኩሉ ምስክር ግን ክፉ አንደበት አለው ይላል። መነሻ ቃላቸው ነው። እንግዲህ ከብፁዕ ወቅዱስ ፓትሪያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ የተሰጠ መግለጫ ይላል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የህክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይላል ያለፉት አመታት ማለት ብፁዕ ቅዱስ ፓትርያርኩ ወደ አራት ዓመት ይመስለኛል ክረምት ልክ በእኛ በኢትዮጵያ ክረምት ሲገባ ሐምሌ መጀመሪያ አካባቢ ወደ ሰሜን አሜሪካን ለረዥም ጊዜ ያቀናሉ ቅዱስነታቸው በዚህ የሚያቀኑት ለህክምና እንደሆነ ራሳቸው በአንደበታቸው ተናግረዋል እንደውም አንድ ወቅት ታስታውሱ እንደሆነ ብጹዕ ቅዱስ ፓትሪያርኩ በቃ የመጀመሪያ ጊዜ ሲሄዱ ሊቀሩ ነው፣ አይመጡም፣ እዛው ሌላ ሲኖዶሱ ይመሰርታሉ ተብሎ በጣም ተፈርቶ በርካቶቻችን ስናዝንና የተለያዩ መረጃዎች ሲሰራጩ እንደነበር፣ ጽላት ይዘው ወደ አሜሪካን ሲሄዱ ተከልክለው እንደነበር ብዙ ነገር የምናስታውስ ነው፣ በአየር መንገድ የገጠማቸው። ይህን ተከትሎ ግን ብጹዕ ቅዱስ ፓትሪያርኩ ባሉት ለቋሚ ሲኖዶስ በነገሩት ዕለት ወደ ኢትዮጵያ ይመለሳሉ። እንደውም በዛ የነበረው ሀኪማቸው እባክዎ ትንሽ 15 ቀን ጨምረው ይታከሙ ሲሏቸው ነው። አይሆንም ህዝቡ አምኖኝ ነው ደግሞ ቀን ብጨምር ቀረ ይሉኛል። እኔ ለታመንኩበት ለተሾምኩት በአደባባይ ነው፣ መመለስም ካለብኝ በአደባባይ ነው። እንዴት አድርጌ እተዋለሁ? ምን ማለት ነው ብለው በጣም ሲያስደምሙ እንደነበረና ለህክምና እንደሄዱ ለበርካታ ዓመታት ረዥም ጊዜ እግራቸው አብጦ እንኳን በዚህ ጦርነት ወቅት እንዴት እወጣለሁ፣ ሰውስ ምን ይለኛል ብዬ ነው እንጂ ግሬ አብጦ ማድረገው ጫማ ብለው በጣም ረዥም ቁጥር ከፍ ያለ ቁጥር ጨምሮባቸው እንደነበረ የምናስታውሰው ነው። ይህንን ተከትሎ ነው እንግዲህ ላለፉት አመታት ተብሎ ወደ ሰሜን አሜሪካ እንደሚሄዱ ይታወቃል። እንግዲህ በተመሳሳይም ጉዞ አድርገው ነበረ በ2017 ዓ ም በሀምሌ መጀመሪያ። ይህን ተከትሎ ጳጉሜ አንድ ቀን 2017 ዓ ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። እንግዲህ ይህንን ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ብራኬ በመገናኛ ብዙሃን አስተላልፈዋል። አዎ ይሄንን ሁላችንም ተመልክተናል። የመስቀል ደመራ በዓልን በመስቀል አደባባይ ተገኝተው በማክበር ለመላው ህዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለ ሜዳ እና ብራኬ አስተላልፏል። አዎ ይህን ሁላችንም በ2018 በመስቀል አደባባይ የነበረው እናስታውሳለን። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊ እና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛል። ይህ እጅግ ደስ የሚል እንግዲህ የሚመጣውን መንፈሳዊ ነገሮችም ማህበራዊ ነገሮችም ዓለም አቀፋዊ ጉዳዮችም እንግዲህ ወደ ብፁ ቅዱስ ፓትሪያርኩ ጽሕፈት ቤት ወደ ቢሯቸው፣ ወደ እሳቸው እሳቸውን ወደሚፈልጉ ስራዎች በሚመጣ ጊዜ በተሟላ ጤንነት ላይ እንደሚገኙ፣ በጽሕፈት ቤታቸው ሆነው ስራውን እየሰሩ እንደሚገኙ ጽሕፈት ቤቱ አስታውቋል ማለት ነው። እንግዲህ ቀጥሎ ምን ይላል? ይሁን እንጂ ድብቅ አጀንዳ ይዘው ሀሰተኛ መረጃን በማሰራጨት መደበኛውን የቤተክርስቲያንን ሐዋርያዊ ተልዕኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ ትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ህሊና ያላቸው ምእመናን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው፣ ከዚህ ጋር በተያያዘ ያቀረቡትም ጥያቄ የሌለ መሆኑን እንገልጻለን። ወስብሐት ለእግዚአብሔር አሚን። መስከረም 28 ቀን 2018 ዓ ም አዲስ አበባ ኢትዮጵያ የቅዱስ ፓትሪያርክ አገልግሎቶችና ወቅታዊ ጉዳዮችን ለማግኘት ተብሎ በይፋዊ የብፁዕ ቅዱስ ፓትሪያርኩ ልዩ ጽሕፈት ቤት የፌስቡክ ገጽ ላይ ሰፍሮ እናገኛለን ማለት ነው። ይሄ በእውነት ለኦርቶዶክሳውያን እጅግ የሚያስደስት ነው። በተለይ በዚህ ጊዜ በዚህ ባለንበት ወቅት እጅግ አስከፊ በሆነ ወቅት አባታችንን ማጣት ትንሽ ያስከፋል እና ብፁዕ ቅዱስ አባታችንም በመንበረ ክብራቸው ያጽና። በተለይ ብፁዕ ቅዱስ አቡነ ማትያስ በርካታ ችግሮችን ከፍለዋል። በእውነት ብዙ ነገሮችን ይችን ቤተክርስቲያን እኔ በእኔ በበኩል አሻግረዋታል፣ ብዬ አስባለሁ። ምንድነው ነው ካላችሁ በርካታ ፈተናዎች ቤተክርስቲያኒቷ ላይ ያልመጣ ፈተና የለም እኮ አይደል? በርካታ ፈተኖች ሀገራችን ላይ የመጣውን ፈተና አስቡ። በዚህ ሁሉ ፈተና ውስጥ ግን ከዚህ ከዛም የሚስባቸው አካል እያለ ያን የሚስባቸውን የሚጎትታቸውን ነገር ትተው እሳቸው ግን እስካሁን በመንበረ ክብራቸው፣ በተለይ አሜሪካን ሲሄዱ የነበረው በተለይ በትግራዩ የሲኖዶስ መከፈል እዚሁ ይቅሩ እንደዚህ ሁሉ የራሶትን ሲኖዶስ ሲመስርቱ መንበሩ መሆን ያለበት በትግራይ ነው ብለው በርካቶች ሲወተውቷቸው፣ ምን ሲሏቸው፣ እሳቸው ግን ኖ በፍጹም ብለው ነገሮችን ይዘው ያሉ በርካታ ያኔ ቤተክርስቲያን ጥቁር በለበሰች ሰዓት ከብፁዕ አቡነ አብርሃም እና ከብፁዕ አቡነ ጴጥሮስ ከቅዱስ ሲኖዶስ አባላት ጋር በመሆን ሰፊ ስራ የሰሩ አባት ናቸው። እና እንደው ሁላችንም አዝነን ነበር ወይ ደከሙ ወይ ብለን ያው ምንድነው እንደ ራሴ መጠየቅ ምንም እንትን የለውም። ፓትሪያርክ ናቸው። ከፓትሪያርኩ ጋር ሆነው የእሳቸውን ቃል እየሰሙ አብረው እየተማከሩ አጋዥ ሆኖ እንደረዳት ሆኖ የሚሰራ ነው። እንደ ራሴ ግን ማቅም ሲያጡ ነው። እና አሁን ደህና እንደሆኑ መስማታችን እጅግ የሚያስደስት ነው። ለምን መሰላችሁ? በርካታ መረጃዎች ሲሰራጩ ነበር። እንዶ ይህን መረጃ ሰምተናል፣ ትክክል እንዳልሆነ ግን የሆነ ነገር ላስቃኛችሁ። ነው ማልቀስ፣ አሁን ነው ማዘን። ብፁዕ ወቅዱስ ፓትሪያርኩ ከስራ መልቀቃቸው ተሰምቷል። ታዲያ ከዚህ ጋር ተያይዞ ብፁዕ አቡነ ሳዊሮስም በዛው እንደገቡ የመቅረት እድላቸው ከፍተኛ ነው ተብሎላቸዋል። ብፁዕ ቅዱስ ፓትሪያርኩ ወያገራቸውን ተወላጅ የሆኑት ብፁዕ አቡነ ሳሙኤልን ተኩልኝ ማለታቸው ደግሞ ሃይማኖታዊነት ቀርቶ ዘረኝነቱ አብዝቶባቸዋል የሚል መረጃዎች እየወጡ ነው። ታዲያ በዛሬ ዕለት ስብሰባ ላይ እንደሚገኙ መረጃዎች እየወጡ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናትና ምዕመናን አሁን እጅግ ከፍተኛ ሐዘንና ወደ እግዚአብሔር የምናመለከትበት ሰዓት ነው የሚሆነው ብፁዕ አቡነ ሳዊሮስ በዛው እንደገቡ ፓትርያርክ ይሆናሉ የሚል መረጃዎች እየወጡ ሲሆን፣ አዲያ እሳቸው ለዚህ መደብ ይበቃሉ ወይስ አይበቃም የሚለው አሁን ማከራከሪያ ጉዳይ አልሆነም። ምክንያቱም ጊዜውን ተጠቅመው እንደሚገቡበት መረጃዎች እየወጡ ነው። ብፁዕ ወቅዱስ አቡነ ማትያስ በቃኝ እለቃለሁ እያሉ ነው የሚል መረጃ እየወጣ ነው። ይሄ መረጃ በእውነት እውነት ከሆነ ኦርቶዶክሳውያን ምን ያህል ከባድ ጊዜ ከፊት ለፊታችን እየጠበቀን እንዳለን ማንኛችንም አልተረዳንም። እያንቀላፋን ምን ያህል ወደ ቀለበት ውስጥ እነሱ ወደሚፈልጉት መስመር እየገባን እንዳለን አልገባንም፣ አልተረዳንም። በእውነትም ኦርቶዶክሳውያን ተኝተናል፣ አንቀላፍተናል ማለት ነው። አባታችን በምን ያህል ጫና ውስጥ ቢሆኑ ነው፣ በምን ያህል ስቃይ ውስጥ ቢሆኑ ነው፣ ምን አይነት እሳት ላይ ቢጣዱ ነው፣ በቃኝ እስከማለት ደረጃ የሚያስደርስ ነገር እውነት ለእኛ ለኦርቶዶክሳውያን ያለብን ፈተና ኮ የቤተክርስቲያን ፈተና እያልሳለፍ ነው ያለነው። መከራ እኮ በቂ ነበር። እኝን መሰል አባት እምንሳሳላቸው ደግሞ እውነት ሆኖ አይኔ የለቃለው ካሉ ደግሞ በጣም ከባድ ነው የሚሆነው። ምን ያህል ከባድ ነገር ቢኖር ነው ምዕመኑ ያልገባው ያልተረዳው እያንቀላፋንበት ያለው። ጠላት ግን ስራውን እየሰራ እስከምን ያህል እየተጓዘ እንዳለ እኛ አልገባንም አልተረዳንም ማለት ነው። እኛ እዚህ በዘረኝነት ስንቧጨቅ ቤተክርስቲያንን ምን ያህል አደጋ ላይ እየጣሏት እንዳለ ማን ነው የተረዳው? ማን ነው የገባው? ማንስ ነው ነቅቶ በአንድነት ስለ አንዲት ቤተክርስቲያን የሚቆመው? በጣም ያሳዝናል። ለማንኛውም ይህንን ክፉ ዜና ከመስማት እንግዲህ መድኃኔዓለም የሚጠብቀን እውነት ያርገው። እውነቴን ነው የምነግራችሁ። እውነት ከሆነ ቀጣዩ ምንና ማን ሊሆን እንደሚችል የሚታወቅ ነገር ነው ምን ያህል አሁን ካለችበት ቤተክርስቲያን ፈተና ምን ያህል ፈተና ደራርቦ ደራርቦ እንደሚያመጡባት የሚታወቅ ስለዚህ ቤተክርስቲያናችሁ ነቅታችሁ ጠብቁ። አባቶቻችሁ ስለ አባቶቻችሁ ስለ እውነተኛ አባቶቻችሁ ተቆርቋሪነት ይሰማችሁ። ይሄ የሆነ ሲባል የሳምንት አጀንዳና የሳምንት ድንጋጤ አይደለም የሚያስፈልገው ይችን ቤተክርስቲያን እንዴት አድርገን በአንድነት ተቆርቋሪነት ተሰምቶ ቤተክርስቲያናችንን እንጠብቅ ነው። ለማንኛውም ከፊታችን ያለው ጊዜ እጅግ በጣም አስፈሪ እንደሆነ ጥሩ ማሳያ ነው። እንደተከታተላችሁት ነው እንግዲህ፣ በጣም በሚገርም ሁኔታ ነው እንዲህ አይነት መረጃዎች በተለይ ብፁዕ አቡነ ሳይሮስ ፓትሪያርክ ሊሆኑ ነው፣ እንደዚህ ሊሆኑ ነው ብፁዕ አቡነ እገሌ በቃ ተብሎ በርካቶች የራሳቸውን ሳይመራረጡ ይቀራሉ ብላችሁ ነው የራሳቸውን ሰው የሚያስቀምጡበት ነገሮች ሁሉ ሲደረጉ ነበር። እና እነዚህ ነገር ፍጹም ስህተት ነው። እና አንዳንዴ የምናሰራጫቸውን መረጃዎች እኔ እንኳን እውነት ለመናገር የሰራውት እንደራሴ አድርገውት ከሆነ እንደራሴ ማለት ምን ማለት እንደሆነ የሚሉ ነገሮችን የገለጽ ነው ግን፣ ይህን በመስማታችን በጣም ደስ ይላል። እንግዲህ ለዚህ ከተገናኘን አይቀር በመጨረሻ የዕለቱን ትንሽዬ ስንክሳር አስቃኛችኋለሁ። እኔ ግን ከወዲሁ ሰናበታችኋለሁ። ተከታተሉ። መስከረም ሀያ ስምንት እጅግ በጣም ይገርማል። ሰማዕትነትን ከመቀበሉ በፊት ሊቀ መላእክት ቅዱስ ሚካኤል ወደ ገነት ነጥቆ ወስዶ በመድኃኔ ዓለም በኢየሱስ ክርስቶስ እጅ በገነት ውሃ ተጠምቆ የመጣ በምድር የሰራዊት አለቃ እንደሆንከው ሁሉ በሰማይም የሰራዊት አለቃ አድርጌ ሾሜሃለሁ ተብሎ በመዳን ያለም በኢየሱስ ክርስቶስ እጅ ቃል ኪዳን የተገባለት የታላቁ ሰማዕት የቅዱስ ፋሲለደስ ወንድም ስምን የጠራ በቃል ኪዳን የታመነና በስም የተማጸነውን ሁሉ እንደ አውሎ ነፋስ ፈጥነ ትደርስለታለህ ተብሎ ቃል ኪዳን የተገባለት እርሱ ራሱ የሰራዊት አለቃ የሰራዊት መሪ ሲሆን፣ እርሱ ግን ለክርስቶስ ፍቅር ሲል ራሱን ያዋረደና ሹመቱን አልፈልግም ብሎ ወደ ሰማዕትነት የሄደ ታላቅ ቅዱስ። ሰሞኑ ቪዲዮቹ እየታዩ ስላልሆነ አደራ ለሁሉም ሰው እንዲደረስ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። አብዛኞቻችሁ ብዙዎቻችሁ በጠየቃችሁኝ መሰረት የዚህን ቅዱስና የእህቱን ተጋርሎ አጠር አድርጌ አቅርቤላችኋለሁ። ታላቁ ሰማያት የወታደሮች መሪ ቅዱስ አባዲርና ታናሽ እህቱ ቅድስት ኢራኢ የአንጾኪያ የጦር ሰራዊት አለቃ የቅዱስ ፋሲለደስ የትንሽ እህቱ ልጅ ሲሆን በዚህም የተነሳ ወንድሙ ተብሏል። ከዕለታት አንድ ቀንም ከሌሊቱ እኩሌታ ላይ መዳን ያለም ኢየሱስ ክርስቶስ ለዚህ ቅዱስ የተገለጸለትና እህትህን ቅድስት ኢራኢን ይዘህ ወደ ግብፅ ሂድ፣ በዚያም ሰማዕትነትን ትቀበላላችሁ አለው። በተመሳሳይ ሌሊትም ለትንሽ እህቱ ለቅድስት ኢራኢ ተገልጾ የወንድምሽን ቃል ስሚ፣ ከትእዛዙም አትተላለፊ አላት። እርሷም በመደንገጥ እየተንቀጠቀጠች ወደ ወንድሟ ሄዳ ያየችውን ነገር ነገረችው። እጅግ በጣም ተደሰቱም። ስለ ኢየሱስ ክርስቶስ ስምም ወደ ግብፅ ሄደው ደማቸውን ሊያፈሱና ሰማዕትነት ሊቀበሉ ተስማሙ። ከዚያም ወደ ግብፅ አገር ከመሄዱ በፊት በዚያው በአንጾቂያ በሌሊት እየተነሳ ልብሱን እየቀየረ በክርስትና ምክንያት የታሰሩትን እስረኞችን እየሄደ እያከመ ቁስላቸውን እየጠረገ ምግባቸውን እያበላቸው ይመጣ ነበረ። ታዲያ የእስር ቤት ጠባቂዎችም ይለዩት ነበረ። እርሱም ይህንን ነገር ለማንም ሰው እንዳትናገሩ ብትናገሩ ግን እሰይፋችኋለሁ እያለ የአንገራግራቸው ያስጠነቀቃቸው ነበር። እንደዚህ እያደረገ የክርስቲያን እስረኞችን ሲያክምና ሲያገለግል ከቆየ በኋላ እህቱን ኢራኢን ይዞ ወደ ግብፅ ሄደ። እጅግ በጣም የሚገርመው ነገር ግን ወደ ግብፅ ሲሄድ እስክንድራ ላይ እንደደረሰ ወታደሮች በሙሉ አለቃቸው ቅዱስ አባዲር እንደሆነ ለይተውታል። አንተ የሰራዊት አለቃ ጌታችን አባዲር አይደለህምን ይሉታል። እርሱም ፈገግ ይልና፣ አዎ፣ ብዙዎች እንደርሱ ይሉኛል፣ እኔ ግን እርሱም አይደለሁም እመስሎ ይሆናል እንጂ ይላቸዋል። በሄደበት ቦታ ሁሉ ሰራዊቶች እንደዚህ እያሉ ያስቸግሩታል። እርሱ ግን ይመስለዋል እንጂ እርሱ እንዳልሆነ እየነገራቸው ወደ ምስር አገር ሄዶ ከታላቁ አባት ከአበከረዙን ዘንድ በረከትን አግኝቶ ተባርኮ እንደገና ወደ እንጽና ከተማ ሄደ። በዚያም በመኮንኑ በአርያኖስ ፊት በመዳን ያለም በኢየሱስ ክርስቶስ ስም ከእህቱ ጋር ሆነው መሰከሩ። በዚህም ጊዜ መኮንኑ አርያኖስ ጽኑ ስቃይ ያሰቃያቸው ጀመረ። በዚህም ሰዓት ቅዱስ አባዲር ወደ ጌታችን ጸሌ ነፍሳቸውንም ሥጋቸውንም ያጸናለት ዘንድ በዚህ ሰዓት መድኃኔዓለም ኢየሱስ ክርስቶስ መላእክትን አይደለም ያዘዘ፣ ራሱ መጥቶ ነጥቆ ወደ ሰማይ ይዞት ሄደ። አዎ ከእህቱ ከቅድስት ጢራይ ጋር ወደ ሰማያዊት ኢየሩሳሌም ነጥቆ ይዟቸው ሄደና ሰማዕታት የሚኖሩበትን የብርሃን ከተማዎች ካሳያቸው በኋላ እንደገና ወደ ምድር መለሳቸው። ከዚያም መኮንኑ አርያኖስ እያዘዘ ጽኑ ስቃይን ያሰቃያቸው ጀመር። በጅራፍ የገረፏቸው ጊዜ አለ። በእሳት ያቃጠሏቸው ጊዜ አለ። ከትልቅ ተራራ ላይ ወደ መሬት የወረወሯቸው ጊዜ አለ። በመጋዝ የሰነጠቋቸው ጊዜ አለ። በመንኮራኩር የፈጯቸው ጊዜ አለ። በብረምጣድ ላይ እንደ ቆሎ የቆሏቸው ጊዜ አለ። እነዚህ ሁለት እህትና ወንድም ቅዱሳን ግን ሊሞቱ አልቻሉም። መኮንኑ አርያኖስም ማሰቃየት በሰለቸው ጊዜ አንገታቸውን እንዲሰይፏቸው አዘዘ። ቅዱስ አባዲርን አንገታቸውን ከመቁረጣቸው በፊት እንደዚህ አለው። አንተ ማን እንደሆንክ ስምህም ማን እንደሆነ ከወዴትም እንደመጣህ ተነግረኝ ዘንድ በምታምነው አምላክህ አምይሃለሁ አለው። ታላቁ ሰማዕት ቅዱስ አባዲርም እኔ ማንነቴን በነገርሁ ጊዜ አንገታችንን እንድንሰየፍ የአዘዝኸውን ትእዛዝ እንዳትለውጥ ማለልኝ አለው። ያን ጊዜ አርያኖስ ትእዛዙ እንደማይለውጥ ማለለት። በዚህም ሰዓት ታላቁ ቅዱስ አባዲር እኔ የሰራዊት አለቃ የአንተም አለቃ አባዲር ነኝ አለው። በዚህ ሰዓት መኮንኑ አርያኖስ ጮኸ፣ እግሩ ስር ወደቀ። ወዮለኝ ጌታዬ ሆይ በአንተ ፈንታ እኔ ልሞት ይገባኛል። በአንተ ፈንታ እኔ ልሰቃይ ይገባኛል። ይሄንን ሁሉ ጽኑ ስቃይ እያሰቃየሁህ እያለሁኝ እንዴት አንተ አለቃዬ ጌታዬ እንደሆንክ አልነገርከኝም? ብሎ ጮኸ። ታላቁ ሰማዕት ቅዱስ አባዲርም አንተም በሰማዕትነት ትሞት ዘንድ እኔንም ትቀላቀለኝ ዘንድ አለህና አይዞህ፣ አትዘን አለው። አሁንም በፍጥነት ምስክርነታችንን ቶሎ ፈጽም አለው። በዚህም ሰዓት መኮንኑ አርያኖስ አንገታቸውን ይቆርጡ ዘንድ አዘዘ። እርሱንና እህቱን ኢራኢንም አንገታቸውን ሰይፏቸው፣ በመንግስተ ሰማያት ትልቅ ክብርን፣ አክሊልን ተቀዳጅተዋል። እንግዲህ ሰማዕቱ ቅዱስ አባዲርና እህቱ ኢራኢ ማለት እነዚህ ናቸው። ወንድም ያላችሁ እህቶቻችን፣ ወንድሞቻችሁ የዓለማዊ ቤታችሁን ሊያዘጋጁላችሁ ነው ወይስ የሰማያዊ ቤታችሁን ያዘጋጁላችሁ ነው የምትወዱትና የምትመርጡት? መልሱን ለእናንተ ትቸዋለሁ። መድኃኒያለም ኢየሱስ ክርስቶስ ከታላቁ ሰማዕት ከቅዱስ አባዲርና ከቅድስት እህቱ ከቅድስት ኢራኢ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየሉ።